በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ። የኢራን የኒውክሌር ፕሮግራም ባለፉት ሁለት አስርተ ዓመታት የቀጠናው የፖለቲካ ትኩሳት ከመሆን ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። የዓለም አቀፍ የአውቶሚክ ኤነርጂ ኤጀንሲ እንደ አውሮፓውያን አቆጣጠር በ2003 ለ18 ዓመታት በሚስጢር ኢራን የኒውክሌር ተቋማትን ስትገነባ መቆየቷን ከደረሰበት ወዲህ ተከታታይ ዲፕሎማሲያዊ ጥረቶችን እያካሄደ ነው። ይህ ግኝት ኢራን የፈረመችውን የኒውክሌር ጦር መሳሪያዎች እናም ቴክኖሎጂዎችን ያለማስፋፋት ስምምነት የሚጥስ ነው። በዚህ የተነሳ ከእስራኤል ጋር የጎሪጥ ከመታየት በተጨማሪ በምዕራባውያን ግፊት በኢራን ላይ ዲፕሎማሲያዊ ግዘትን፣ ማዕቀብን እንዲሁም ሌሎች ጫናዎችን ሊያሳድሩ ችለዋል። ይህ ደግሞ የምዕራባውያኑን ሀገራት ብቻ ሳይሆን የቴሄራን ወዳጅ የሆኑትን ቻይናና ሩሲያን ያካተተ ነው። ኢራንን እዚሁ ዝግብ ውስጥ ያስገባት የኒክሌር ፕሮግራም በወቅቱ ስልጣን ላይ የነበረው የፕሬዚዳንት መሐመድ ሀታሚ መንግስት ነው። ለሰላማዊ ዓላማ ነው በማለት ቢምልም ቢገዘትም ሰሚ አላገኘም ነበረ። የእንቅስቃሴው አስተባባሪ የሆነችው አሜሪካም ኢራን ውስጥ የተገኙትን ማስረጃዎች በመጥቀስ ቴሄራን የአውቶሚክ ጦር መሳሪያም ለመታጠቅ ትፈልጋለች ለሚለው ጥርጣሪዋ እንደ ማረጋገጫ ታቀርበዋለች። የኢራን የኒውክሌር መርሃ ግብር የጆርጅ ደብሊው ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕ እና የጆ ባይደን ተከታይ የአሜሪካ አስተዳደሮች ማዕከላዊ ጉዳይ ሆኖ ቆይቷል። እነዚህ የአሜሪካ ፕሬዚዳንቶች የኢራንን የኒውክሌር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር መሆኑን በመጥቀስ መፍትሄ ለማበጀት የተለያዩ መንገዶችን ተጠቅመዋል። ጆርጅ ቡሽ በ2002 አክሴሲቭ ኦፍ ኤቭል የክፋት ማኅበር በተሰኘው ዝነኛ ንግግራቸው ኢራንን የጠቀሱ ሲሆን ያንንም ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባት አድርገዋል። ኦባማ በስምንት ዓመት የሥልጣን ዘመናቸው ከቴሕራን ጋር ሲደራደሩ አሳልፈዋል። ከዩናይትድ ኪንግደም ከፈረንሳይ ከሩሲያም ከቻይናና ከጀርመን መንግስታት ጋር በመሆን በአጠቃላይ የድርጊት መርሃ ግብር በአውሮፓውያን 2015 ተፈራርመዋል። ዶናልድ ትራምፕ በመጀመሪያው ሥልጣን ዘመናቸው አሜሪካን ከዚህ ስምምነት በማስወጣት አዲስ የአንድ ወገን ማዕቀብ በኢራን ላይ ጥለዋል። በምላሹ ትሄራን በመፈረመችው ስምምነት ላይ የተጣሉትን ገደቦች ችላ ማለት ጀመረች። ከዚያም ዩራኒየም የምታበለጽግበት ደረጃ ወደ 60 በመቶ ደረሰ። ይህም በተለምዶ ኤሌክትሪክ ለማመንጨት ከሚያስፈልገው 4.5 በመቶ እጅጉን የራቀም፣ እንዲሁም ቦምብ ለመስራት ከሚያስፈልገው 90 በመቶ ጋር የተቀራረበ ነበረ። ፕሬዚዳንት ጆ ባይደን ኢራን የፈረመችው ስምምነት በአግባቡ ተግባራዊ እንዲሆን ያደረጉት ጥረት ሳይሳካ የቀረ ሲሆን ትራምፕ የሁለተኛው የሥልጣን ዘመናቸውን ሲጀምሩ ጠንካራ አቋም ወስዷል። በቅርቡ አሜሪካ እስራኤል በኢራን የኒውክሌር መርሃ ግብር ላይ የምታደርገውን ወታደራዊ ዘመቻ የተቀላቀለ ሲሆን የኢራንን የኒውክሌር ተቋማት የምታደርገውን ወታደራዊ ዘመቻ የተቀላቀለ ሲሆን የኢራን የኒውክሌር ተቋማት በከባድ ቦምቦች ተደብድበዋል። አሜሪካ ዛሬ የኢራን የኒውክሌር ተቋማት ብትደብድብም በ1950ዎቹ ግን ድጋፍ በማድረግ ከፊት ተሰላፊ ነበረች። ይህ ሁሉ የተጀመረው በፕሬዚዳንት ድዋይት አይዘንሃወር ንግግር ነበረ። የሰላም አተሞች በአውሮፓውያኑ ታህሳስ 8 1953 በተባበሩት መንግስታት ጠቅላላ ጉባኤ ፊት ፕሬዚዳንት አይዘንሃወር ለወታደራዊ አገልግሎት የሚውለው የኒውክሌር ቴክኖሎጂ ያለውን ስጋት ጠቅሰው ንግግር አድርገዋል። ፕሬዚዳንቱ ይህንን ስጋት ለመቀነስ ከመፈለግ ባለፈም ቴክኖሎጂው ለሰው ልጅ አገልግሎት እንዲውል ሀሳብ አቅርበዋል። ይህን መሳሪያ ከወታደሮች መዳፍ መንጠቁ ብቻውን በቂ አይደለም። ወታደራዊ ጭምብሉን እንዴት እንደሚያውልቁ በሚያውቁ ሰዎች እጅ እናስቀምጠው፣ እናም ከሰላም ጋር እናላምደው ብለዋል። በመቀጠል በተባበሩት መንግስታት ድርጅት ጥላ ስር የአቶሚክ ኤነርጂ ኤጀንሲ እንዲቋቋም ሀሳብ አቀረቡ። በዚህም ኒውክሌር ለሰው ልጆች ሰላማዊ አገልግሎትና አቶሚክ ኤነርጂ እንደ ሕክምና፣ ግብርና ላሉ ፍላጎቶች መዋል የሚችልበት መንገድ እንዲፈለግ ሀሳብ አቅርበዋል። አክለውም ልዩ ግቡ የኤሌክትሪክ ኃይል ለተቸገሩ የዓለም ክፍሎች አትረፍርፎ ማቅረብ ይችላል ብለዋል። ሀሳቡ የኒውክሌር ቁስ የማምረት አቅም ያላቸው ኃይሎች ለተባበሩት መንግስታት ኤጀንሲ ያንን እንዲሰጡና ይህም ደህንነቱ በተጠበቀና በተመራማሪዎች እጅ እንዲቀመጥ አስችለውታል። ያ የአይዘንሃወር ንግግር ለዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አይኤኢኤ መፈጠር መንገድ ጠርጓል። በዚህም አሜሪካ በማደግ ላይ ላሉ ሀገራት የአቶሚክ ኤነርጂ ሰላማዊ አጠቃቀምን ለመርዳት ትምህርትና ቴክኖሎጂን እንድትሰጥ ያስችላታል። የኒክለር ጂን ከጠርሙስ መውጣት ይህ ንግግር በተባበሩት መንግስታት ስብሰባ ላይ ከተደረገ በኋላ አንድ ዓመት ባልሞላ ጊዜ ውስጥ ዩናይትድ ስቴትስ የአቶሚክ ኤነርጂ ህግን በማሻሻል የኒክሌር ቴክኖሎጂንና ቁሳቁሶችን ለጦር መሳሪያ ልማት ላለመጠቀም ለተስማሙ ሌሎች ሀገራት መላክን የሚያስችላት ህግ አጸደቀች። በአውሮፓውያኑ 1955 በመጋቢት ወር የአይዘንሃወር አስተዳደር አንድ እርምጃ ሄዶ የአሜሪካ አቶሚክ ኤነርጂ ኮሚሽን በነጻው ዓለም ውስጥ ላሉ አገራት በተወሰነ መጠን የኒክሌር ማምረቻ ቁሳቁስ እንዲያቀርብ እንዲሁም የኒክሌር ኃይል ማመንጫዎች በመገንባት እንዲያግዝ አደረገ። የአሜሪካ መከላከያ ሚኒስትር ፔንታገን ከፍተኛ ባለሥልጣን የነበሩት ፒተር አርላቮይ በጦር መሳሪያ ቁጥጥር ማኅበር በታተመ ጽሑፋቸው ይህንን ዓላማ አብራርተዋል። እነዚህ ወደ ውጭ የሚላኩ ምርቶች የአሜሪካን ዓለም አቀፍ አመራር ለማስጠበቅ የሶቪየትን ተጽዕኖ ወደ ውጭ የሚላኩ ምርቶች የአሜሪካን ዓለም አቀፋዊ አመራር ለማስጠበቅ የሶቪየት ኅብረት ተጽዕኖን ለመቀነስና የዩራኒየምና የቶሪየም አቅርቦቶችን ደህንነት የተጠበቀ ለማድረግ የታሰቡ ነበሩ ሲሉ ጽፈዋል። ህንድ ከዋሽንግተን የኒውክሌር እርዳታ የተቀበለች የመጀመሪያ ሀገር ነች። ሌሎች ተጠቃሚዎች ደግሞ ደቡብ አፍሪካ፣ እስራኤል፣ ቱርክና ፓኪስታን፣ ፖርቹጋል፣ ግሪክ፣ ስፔን፣ አርጀንቲና፣ ብራዚል፣ ኢራን ይገኙበታል ተብሏል። በዚህ መርሃ ግብር ተጠቃሚ ከሆኑት መካከል በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ እንዴት ለአሜሪካና ለእስራኤል ስጋት ሊሆን የኢራን የኒውክሌር ፕሮግራም ባለፉት ሁለት አስርተ ዓመታት የቀጠናው የፖለቲካዊና ትኩሳት ከመሆን ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። የዓለም አቀፉ የአውቶሚክ ኢነርጂ ኤጀንሲ እንደ ኢሮፓያን አቆጣጠር በ2003 ለ18 ዓመታት በሚስጥር ኢራን የኒክሌር ተቋማትን ስትገነባ መቆየቱ ግኝት ኢራን የፈረመችውን የኒክሌር ጦር መሳሪያዎች እናም ቴክኖሎጂዎችን ያለማስፋፋት ማስፋፋት ስምምነት የሚጥስ ነው። በዚህ የተነሳ ከእስራኤል ጋር የጎሪጥ ከመታየት በተጨማሪ በምዕራባውያን ግፊት በኢራን ላይ ዲፕሎማሲያዊ ግዘትን ማዕቀብን እንዲሁም ሌሎች ጫናዎችን ሊያሳድሩ